ሁለት ዓመታችሁን ጨርሳችሁ ኮንትራታችሁን ኢቃማ ማሰራት ትችላላችሁ ባልኩት ነገር ላይ ብዙ ጥያቄ በኮሜንትም እንዲሁም ደግሞ በውስጥ መስመርም እየመጣል ነው። ለእሱ መልስ ይሆን ዘንድ ይዤላችሁ መጥቻለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች ወይ እንዴት ናችሁን? አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ይብዛ። ለቤት ያልደስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤቴን ተቀላቀሉ። እንዲሁም ደግሞ አዲስ ለመጦቾች መረጃ እንዲደርሳቸው ላይክ በማድረግ ዩቱብ በራሱ አልጎሪዝም ስለሚያደርሳቸው ላይክ እያደረጋችሁ ቪዲዮውን ጀምሩ ማለት ነው። በመቀጠል እንግዲህ ሁለት ዓመት ኩንትራታችሁን ስጨርሱ በፊት የነበረው ህግ አንድ ወደ ሀገር መሳፈር ነበር። ሁለተኛ ነገር ደግሞ በሰዎቻችሁና በራሳችሁ አማካኝነት ስምምነት ፈጥራችሁ እዛው መቀጠል ነበረ እስከዛሬ የነበረው ማለት ነው። አሁን ደግሞ ህጉ ተሻሽሎ ለኛ በሚጠቅም መልኩ ወጥቶልናል። እሱም ምንድን ነው? ሁለት ዓመታችሁን ከጨረሳችሁ በኋላ ሁሉም የራሱን ምርጫ ማድረግ ይችላል። ማለትም ከፈለጋችሁ ውጭ ወጣችሁ መስራት ትችላላችሁ፣ ከፈለጋችሁ ደግሞ ሀገር መሳፈር ትችላላችሁ። ምንም ሰዎቹ ምርጫ ውስጥ የሚያስገባ አይነት ነገር የለም። እሱም ምንድን ነው? ሁለት ዓመታችሁን ልክ ከጨረሳችሁ በኋላ ደና ሰው ካገኛችሁ ደና ከፊል ካገኛችሁ ተናዞል ማድረግ ትችላላችሁ። የሰዎቹ ፍቃድ አያስፈልጋችሁም። የሰዎቹ ፍቃድ የማያስፈልገው ምንድነው? ስምምነታችሁ እና ውላችሁ ሁለት ዓመት እስከሆነ ድረስ እስካሁን የነበረው በግድ ማሳፈር ነበረ፣ ግን አሁን የለም። እና ደና ሰው እና ደና ሰው ሲባል አንዳንድ አረቦች አሉ። የግድ በእኛ ስርናትና አስረናታል ምንም አታመጣም ብለው በየቀኑ በየወሩ በየሳምንቱ ብር ቸግሮናል ችጋር የሚያወሩ እንደዛ እያሉ የሚጠይቁ ሳይሆን ትክክለኛ ከፊል የሚሆናችሁ ሀቀች ሀቃቸውን በየአመቱ እየሰጣችሁ ማለት ነው። ሌላኛው ደግሞ ጤናማ መሆን ይጠበቅባቸዋል። ጤነኛ የሆኑ ሰዎች የታመሙ ወይ አሮጌ ወይ ሽማግሌ ሆኖ ቢሞቱ እንግዲህ ቀዳ ቀድር ቢሆንም ግን በጣም የጆሶ ሽማግሌ ላይ አድርጋችሁ ነገራት ደግሞ ሌላ ከፊል ፍለጋ እንዳይመጣባችሁ ጤናማ ጤናማ እና ደነኛ የሆነ ሰው አድርጎ ማለት ነው። እሱ ማድረጉ እንዳለ ሆኖ ፕሮሰሱን ከመናገር በፊት ግን መናገር የምፈልገው ነገር ምንድነው፣ ውጭ ወጣን ምን እንሰራለን፣ ምን እናረጋለን፣ ይሄ ባይሳካ ይህን እንሰራለን ብላችሁ ፕሮግራም ማውጣት ግድ ይላችኋል። የግድ አረብ ቤት ብቻ ምርጫ ሊሆን አይገባም። ጠንክራችሁ ሌላ መስራት ትችላላችሁ፣ ለማለት ፈልጌ ነው። ፕሮሰሱ እንዴት ነው የሚሄደው ላላችሁኝ፣ በመጀመሪያ ያዘጋጃችሁት ጥሩ ሰው ከፊል የሆነናል ወደፊት ብላችሁ ላሳሰባችሁት፣ ያም የሚሆነው ከሰውየው ጋር ስምምነት ሊኖራችሁ ይገባል። በየዓመቱ ይህን ያክል ብር ከፍለዋለው ብላችሁ ትስማማላችሁ፣ ከሰውየው ጋር ማለት ነው። እንግዲህ በውጭ ነው የምሰራው የሚለውን ነገር፣ በውጭ ከሆነ የሆነ ክፍያ ይጠይቃችኋል፣ ወደው ስታረጉ ማለት ነው። እሱ ጋር ከሆነ ግን ምንም ክፍያ ላይ ይጠበቅባችሁ ይችላል። ቀጥታ ተናዞ ሊያደርግላችሁ ይችላል ማለት ነው። ግን እንደኔ የምመክራችሁ የተወሰነ ክፍያው የተወሰነ ነው የሚሆነው። አንደኛ ኢቃማው ቀኑ ያለፈበት አይሆንም፣ ቀራማ ወይም ግብረ የተውዝፍ አይኖርበትም። እና የተወሰነ ትንሽ ብር ነው የሚጠይቃችሁ ብዬ አምናለሁ። ካገኛችሁ ከፍላችሁ ለሰውየው የተወሰነ ፍሪ ቢያረጋችሁ ማለት ነው። እና ፍሪ መሆን ብቻ ሳይሆን ይሆንን ስራ እንሰራለን ብላችሁ ውስጣችሁን አሳምናችሁ ነው ስራ በምታታ ስራ ሳናንቅ እንሰራለን ብላችሁ የምታሳምኑ ከሆነ ነው እና ፕሮሰሱ እንዴት ነው የሚሆነው? ያ ስምምነት ያደረጋችሁት አዲሱ ሰውዬ ሄዶ ቢሮ ቢሮ አይደለም መክተብም አይደለም ቢሮ፣ ወይ መክተብ አንድ ነው በነገራችሁ ላይ ግን። ኤምባሲ ኤምባሲ ማለት የምንኖርበት ሀገር ላይ ኤምባሲ ተብሎ የሚጠራው በእኛን የእኛ ተወካይ ማለት ነው። በቃ ለእኛ የሚደርስብን ነገር እሱ ተወካይ ተጠሪ ነው ማለት ነው እና ኤምባሲ ይሄድና በቃማ ቁጥርሽ የቃማ ቁጥርሽና ፓስፖርትሽን ትነግረዋለች። በዛ አማካኝነት የች ልጅ ኮንትራቷን ስለጨረሰች እኔ በእኔ ስር እንድትሆን ፈልጋለሁ ይላል ማለት ነው ብሎ ያመለክታል። ከዛ የሁለታቸው ስምምነት ይታወቅና ያው ተስማምተናል፣ እኔ ጋር እንድትመጣ ፈልጋሉ ብሎ ካመለከተ በኋላ ቀጥታ ለሰትዮሽ ነው የሚደወልላት። ለሰትዮሽ ወይም ለከፊልሽ ይደወልና ሰራተኛችሁ ኩንትራቷን ጨርሳለች። አዎ በዚህ በዚህ በዚ ቀን ኤምባሲ ይዛችሁ እንድትመጡ ይባላል። ኤምባሲ ሰከን ሰከን፣ ወይም ማረፊያ አልጋ እንደ ዩኒቨርሲቲ አይነት ነገር አለ። ልክ ኤምባሲ ትሄዱና የወስዷችሁና በዛ በተባሉ ሰዓትና ቀን ኤምባሲ ተቀምጣላችሁ፣ እዛ ሰከን ውስጥ ማለት ነው። እንግዲህ ሰውየው ሳምንት የሚፍጅበት አስር ቀን የሚፍጅበት ሁለት ቀንም አንድ ቀን ሊፈጅበት ይችላል። ግን ያም ፕሮሰስ ጨርሶ ሰውየው የሚረከባቸው ከኤምባሲ ውስጥ ነው። ያን ፕሮሰስ ከጨረሰ በኋላ ቀጥታ ትሄዳላችሁ ወደ እሱ መጦ ያስጠራችኋል። ከኤምባሲ ተረክቦ ይወስዳችሁና ከዛ ልክ ከኤምባሲ ካስወጣችሁ በኋላ ወደምትፈልጉበት ቤት ትሄዳላችሁ። እሱ ጋርም ከሆነ ኩንትራታችሁ ወደ እሱ ጋር ትሄዳላችሁ ማለት ነው። እንደዛ ነው አካሄዱ። የሴትዮዋ ፍላጎት ያስፈልገኛል፣ የሴትዮዋ የተናዘል ፊርማ አያስፈልግም። ሴትዮዋ ምንም አያገባትም፣ ምንም አይመለከታትም። እዚህ ውስጥ የእሷ ፈቃድ አያስፈልጋችሁም። አትፍሩ። ግን ከማድረጋችሁ በፊት አንድ ወር ቀድማችሁ ለእሷ መናገር ግድላችኋል። ኦፍኮርስ ያች አንድ ወር ለእናንተ ኤርታሌ በሉት እሳት ጃሃንም በሉት ማለትም በጣም ከባድ ሰዓት ነው የሚሆንባችሁ፣ አውቃለሁ ያችን አንድ ወር ለማሳለፍ ሰትያ ትቀየራለች። የሆነ ያልሆነውን ስሩ እንዲያርጉ ትላለች። ቢሆንም መናገር ግዴታችሁ ነው እኔ እንደዚህ እንደዚህ ማድረግ ስለመፈልግ ሰራተኛ ፈልገሽ አምጪ፣ እስከዛ እስከ አንዱ ወር ኮንትራት እስከምጨርስ ብላችሁ መናገር ግድ ይላችኋል። ካልተናገራችሁ ድንገት ብትሄዱ ለእናንተም ጥሩ አይመጣም ነው እንጂ እሱ ግዴታ የለባችሁም። ግን መናገር አለባችሁ። በቃ ተናገሩ። ቀድማ እሷ እንድታመቻች ማለት ነው። በመቀጠል ብነግራት እንደዚህ ትቀየርበኛለች። እንደዚህ ደግሞ አንድም የምታመጣው ነገር የላትም ከአቴጅም ወይም ደግሞ ቢሮ አሮስዴሽም አኖዛ ኤምባሲ አሮስዴሽም እኔ ውስጥ ስር ነሽ ከፈለሽ ነገር ትስላለች ካልፍልሽ ያሳፍርሻሉ ካለች፣ የሌቨር ቁጥር ይዛችሁ አስቀምጡ። ሌቨር ላይ ቀጥታ ስደውሉ በአንድ ሰዓት ውስጥ መጡ፣ አንድ ሰዓት ባልሞላ መጡ፣ ወይም ደውሉ ያስማማችኋል። ስለዚህ ሌቨር ላይ ደውላችሁ ማስተካከል ትችላላችሁ። እነሱ ደግሞ እምቢ አይሉም ህጉን ስለሚያውቁ ማለት ነው። በነገራችን ላይ ህግ ይፈራሉ እነሱና፣ ግን ሌቨር ላይ ደውላችሁ ማስተካከል ትችላላችሁ፣ ምክንያቱም ሌቨር ህጉን ስለሚያውቅ ከእናንተ ጎን ነው የሚቆመው። ህጉ ሁለት ዓመት ኮንትራክሽን ከጨረስ ግዴታ የለብሽም። ከዛ በኋላ ተናዝላርገሽ ወደሚፈልጊውና በሚፈልጊ መልኩ መስራት ትችያለሽ ነው የሚለው ህጉና። ስለዚህ ሌቨር ደውላችሁ መናገር ትችላላችሁ። ይሄ የሆኑ ፕሮሰሱ ቀላሉ፣ ብዙ አይከብድም። ለእኛ ለኮንትራቶች አሪፍ ቻንስ ነው ብዬ አምናለሁኝ እና እንደ ቀላል ነገር ባታዩት የተሻለ ነው። ብር አጠራቅማችሁ ወደ ፍሪ ቀይራችሁ የተሻለ ስራና የተሻለ ኑሮ ለመኖር ብትሞክሩ የተሻለ ነው ብዬ አምናለሁ። አሁን ሰዓት ኩንትራት እንደ እስር ቤት ነው ብለን ብናስብም ስራ አለም በጠፋበት ሰዓት ግን ነጻነት ነው ብዬ አምናለሁ። ሆኖም ግን ፍሬ ሆናችሁ ደግሞ ስራ ቢጠፋ አረቤት ሌላ ነገር እሰራለሁ፣ ይህን ነገር እሰራለሁ ብላችሁ ውስጣችሁን አሳምናችሁ ማንኛውም ነገር ለመስራት ራሳችሁን አዘጋጅታችሁ ፍሬ አርጎ ከዛ ሌላው ቢቀር እንኳ እንደ አየር መተንፈሱ ወጥቶ ራሱ ቀላል ነገር አይደለም፣ ወላሂ እስረኛ ሁልጊዜ እስረኛ መባል ያስጠላል። ለማንኛውም ይሄን ይመስላል ፕሮሰሱ። ላልገባችሁ ኮሜንት ላይ አስቀምጡ ጠይቁ፣ ችግር የለውም መልስላችኋሉ። ግን እየጠየቃችሁ ላላችሁ ደግሞ መልሳችሁ ይሄ ነው። አመሰግናለሁ። ቤቴር ላይክ፣ ሰብስክራይብ አድርጉ። ሰላሙ ነው።